አረፋ መጽሐፍ ቅዱሳዊ በዓል መሆኑ ታውቃላችሁ። ቪዲዮ እስከ መጨረሻው ስሙትና እንደዚሁም ደግሞ አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ሰሞኑ ቁራን እያነበብኩኝ በጣም የተገረምኩባቸው ነገሮች ልንገራችሁ አንደኛው ብዙ የቁርአን ክፍሎች ከመጽሐፍ ቅዱስ ቀጥታ ኮፒ ቴስት ተደርገው የተቀመጡ ሀሳቦች አሉ። አንዳንዶች ደግሞ ዛሬ እንደምንመለከተው ይህ የአረፋ በዓል ደግሞ ትንሽ ሀሳባቸው ቀየር ተደርገው የተቀመጡ አሉ። ከመጽሐፍ ቅዱስ የተወሰደ ብቻ ሳይሆን ከስንክሳር የነቅዱስ እየሉጣና ቅዱስ ቂርቆስ እንደዚሁም ደግሞ በዋሻ ተዘግቶባቸው የኖሩ ህጻናት ቅዱሳን ህጻናት ታሪክ ሳይቀር ቁራን ላይ ተቀምጦ ተመልክቸዋለሁኝ። ዛሬ የምንመለከተው የአረፋ በዓል ደግሞ በቁራን የለም፣ አዲስ ላይ ነው የተጻፈው። ነገር ግን ታሪኩ የምናገኘው ኦሪት ዘፍጥረት ምዕራፍ 22 ሙሉን ስታነቡት ታሪኩ ታገኙታላችሁ። ይበልጥ ደግሞ ግልጽ የሚያደርግልን የመጽሐፍ ቅዱስ ጥቅስ ልንገራችሁ የዮሐንስ ወንጌል ምዕራፍ 8 ቁጥር እንዳጀምራችሁ አንብቡት። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችሁ አብርሃም ቀኔ ያይ ዘንድ ሀሴት አደረገ ይላል። ከፍ ብላችሁ ስትመለከቱት ቁጥር 51 ላይ ስትመለከቱት እውነት እውነት እላችኋለሁ ቃል የሚጠብቅ ቢኖር ለዘላለም ሞትን አያይም ሲላቸው፣ አይሁዳውያን ጋኔን እንዳለበ አሁን አወቅን፣ አብርሃም ሞተ ነቢያትም ሞቱ፣ ራስ ማን ታደርጋለህ አሉት። አምላክ ነኝ ማለቱ ገብቷቸው ነበረ። በውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ ሲሉት፣ እውነት እውነት እላችኋለሁ አብርሃም ቀኔ አይ ዘንድ ሀሴት አደረገ አየም ይላል። መቼ ነው አብርሃም የክርስቶስ ቀን ያየው የሚለው ነገር ስንመለከት ኦሪት ዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ፈተነው ይላል። ከዚያ በኋላስ እነሆ የምትወደውን አንድ ልጅህን ሰዋልኛለሁ። እኔ በጣም ነው የሚገርመኝ። ምክንያቱም እግዚአብሔር አምላክ ለአብርሃም አንድ ልጅ ሰዋልኝ ሲለው አብርሃም ብዙ ጥያቄዎች ማንሳት ይችል ነበር። በሀገሩ በሞላው በግ የኔ ልጅ መስዋዕት አድርጌ እንዳቀርብልህ ለምንድን ነው የፈለከው? ደግሞ ከዚህ በፊት ልጁ የሰዋልህስ ማን አለ? ደግሞ የልጄ ገዳይ ልታደርገኝ ነው ወይ? ሞቱ ከፈለከው ራስን ለምን አትገለውም? እንደገና ደግሞ የኔ እጅ በልጄ ደም ልታጨማልቅ ነው ወይ? ደግሞ አባት ያደረከኝ ለዚህ ነው ወይ ብሎ አብርሃም እነዚህና ሌሎችን ጥያቄዎች መጠየቅ ይችል ነበር፣ ነገር ግን አላደረገውም። አብርሃም ያስብ የነበረው ምንድነው ካላችሁኝ ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 11 ከቁጥር 19 ላይ እግዚአብሔር ከሙታን ሊያስነሳው እንዲችል አስቧልና ይላል። አያችሁ፣ እምነቱ ድንቅ ነው። አብርሃም አባታችን አብርሃም ጎህ ሲቀድ ተነሳ ይላል። ወደ ሞሪያብ ተራራ የሶስት ቀን ጉዞ አደረገ። ከዚያ በኋላ ደግሞ ተራራው ወጥቶ እንጨቱ ረብርቦ ይስሐቅ አጋድሞ ሊያርደው ሲል የእግዚአብሔር መልአክ ከላይ ጠራውና አብርሃም ሆይ፣ በልጅ ላይ አንዳች ነገር እንዳታደርግ አንድ ልጅ ለእኔ አልከለከልከኝም አለው ይላል። ስለዚህ የመጀመሪያው መገንዘብ ያለብን ነገር ለመሥዋዕት የቀረበው ከጨዋይቱ ከሳራ የተወለደው ይስሐቅ ነው እንጂ እነሆ ከባሪያይቱ የተወለደው እስማኤል እንዳልሆነ ማረጋገጥ አለብን። ስለዚህ የተቀየረው ሐሳብ ምንድነው ካላችሁኝ፣ በይስሐቅ ቦታ እስማኤል የሚል ስም ቀይረውታል ማለት ነው ታሪኩ ላይ ታሪኩ የተፈጸመው ከሦስት ሺህ አመት በፊት ነው። እነሱ ያከበሩት ያለው ግን አንድ ሺህ ምናምን ብለው ነው። ይህ ነገር ደግሞ ሌላው መገንዘብ ያለብን ነገር ነው። እንዴት ነው አብርሃም የእግዚአብሔር ቀን ያየው የሚለው ነገር ስንመለከት በገላትያ መልእክቱ ምዕራፍ 3 ከቁጥር ስምንት ላይ ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያ ጻድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌል ለአብርሃም አስቀድሞ ሰበከ ይላል። ልብ ብለን ልናውቅ የሚገባው ነገር ብሉይ ኪዳን ለሐዲስ ኪዳን ጥላ ነው፣ ወይም ደግሞ በብሉይ ኪዳን የሆኑ የነበረው ነገሮች ለሐዲስ ኪዳን ምሳሌዎች ናቸው። ለዚህ ነው ማአቶተ ቤተክርስቲያን ቅዱስ ጳውሎስ በእብራውያን መልእክቱ ምዕራፍ 1 ከቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ስለዚህ በአዲስ ኪዳን የሚሆነው ነገር አስቀድሞ እግዚአብሔር በብሉይ ኪዳን በነቢያት አናግሮ ነበር። አስቀድሞ ምሳሌ ተመስሎለት ነበር። አስቀድሞ ደግሞ ሱባኤ ተቆጥሮለት ነበር። ስለዚህ መቼ ነው አብርሃም የእግዚአብሔርን ቀን ያየው የሚለው ነገር ስንመለከት ኦሪት ዘፍጥረት ምዕራፍ 18 ላይ ስትመለከቱ ሚስጥረ ሥላሴን በድንኳኑ አስተናግዶ ሚስጥረ ሥላሴን ተመልክቷል። ሚስጥረ ጥምቀት ደግሞ በግርዘት ተመልክቷል። ሚስጥረ ቁርባን ደግሞ ከካህኑ ከመልከጼዴቅ እጅ ተቀብሎ ተመልክተዋል። ከዛፍ ሃረግ ውስጥ እንደታሰረ በወጣው በግ ደግሞ በታተመ ድንግልና ከድንግሊቱ የተገኘውን ህፃኑ ክርስቶስን ተመልክቶት ነበረ። ቀንዶቹ ከዛፍ ጫፍ መታሰሩ ደግሞ በራሱ ላይ የሾህ አክሊልን ደፍቶ ክርስቶስን ተመልክቶት ነበር። ሌላው ደግሞ በጣም መገንዘብ ያለብን ነገር የተሰዋው በግና ያልተሰዋው ከሞት የተረፈው ይስሐቅም ሁለቱም የክርስቶስ ምሳሌ መሆናቸው ነው እንዴት ካላችሁኝ ያ የተሰዋው በግ ለዓለም ሁሉ የተሰዋው ፋሲካችን ክርስቶስ ታርዷል እንዳለ ሐዋርያው ቅዱስ ጳውሎስ እንደዚሁም ደግሞ መጥመቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሎታል ክርስቶስን ስለዚህ ክርስቶስ መሰዋቱን ለዓለም ድነት ሁሉ ቤዛ መሆኑ የሚያጠይቅ ሲሆን ይስሐቅ አለመሞቱ ደግሞ ክርስቶስ በመለኮቱ ደግሞ ሕያው መሆኑ የሚገልጽ ነው ማለት ነው። ይህ ነገር በጣም መገንዘብ አለብን። ዳግማችሁ ኮፒ ሊንክ ካደርጉልኝ፣ ይቆየን። ሰላም። እግዚአብሔር ከሁላችንን ጋር ይሁን።